አዎ ማግኘት እፈልጋለሁ። የአሜሪካው ፕሬዝዳንት ስለ ሰሜን ኮሪያዎቻቸው የተናገሩት ነው። ፒዮንግያንግን ባለ ኒውክሌር ሀገር ናት ለማለት ያልሰሰቱት ሪፐብሊካኑ ፕሬዝዳንት በአስገራሚ የታሪክ መንገድ ላይ ቆመዋል። ኪም ጆንግ ኡን ዶናልድ ትራምፕ ወዳጄ ናቸው ከሚሏቸው መሪዎች መካከል አንደኛው ናቸው። ኃይለኞችን ይወዳሉ፣ በራሳቸው መልክ ሀገር የሚቀርጹትን ያደንቃሉ የሚባሉት ትራምፕ ከእርሱ ጋር ጥሩ መቀራረብ አለን ይላሉ። ትንሹ የሮኬት ሰው ሲሉም ይጠሯቸዋል። ወደ ማሌዥያና ወደ ጃፓን ብዙ መሪዎችን ለማግኘት የሚጓዙት ትራምፕ የቻይናውን ፕሬዚደንት ሺጂንፒንግን ጨምሮ ብዙ የመንግስት መሪዎችን ያገኛሉ። እስያ ሲሄዱ ኪምን ማግኘት ይሻሉ ወይ ተብለው ሲጠየቁም፣ አዎ ማግኘት እፈልጋለሁ ከእርሱ ጋር እኮ ጥሩ ግንኙነት ነበረን ብለዋል። በእርግጥ ከላይ ከላይ ሲታይ ግንኙነታቸው መልካም ይመስላል። ትራምፕ በሚስጥር ኪም ጆንጉን ላይ ያደረጉት ነገር ግን የሚያቀባብር አልነበረም። ቄሱም መጽሐፉም ዝም ሆነና ብዙ ሳይራገብ ቀረ እንጂ ትራምፕ ኮማንዶ አስልከው ምን ሊያደርጉ እንደነበር ቢወሳ ነገሩ ሌላ በሆነ ነበር። ኪም ጆንጉንም ስለ ትራምፕ በቅርቡ ተጠይቀው ሲናገሩ ከትራምፕ ጋር ተመሳሳይ ገጽ ላይ እንዳሉ ተመላክቷል። የሰሜን ኮሪያ ድንበር ሄዶ የሰሜን ኮሪያን መሪ በመጨበጥ ግን ትራምፕ ልዩ ታሪክ ከዚያች አገር ጋር አላቸው። ይህንን በማድረግ የመጀመሪያው የአሜሪካ ፕሬዚዳንትም ናቸው። በቀደመው የፕሬዚዳንትነት ዘመናቸው ፕሬዚዳንቱ ኪምን ከአንዴም ሦስት ጊዜ አግኝተዋቸዋል። ትንሹ የሮኬት ሰው ግን ትራምፕ የፈለጉትን አልሰጧቸውም። ፒዮንግያንግን ከኒኩሌር ነፃ የማድረጉ ምናብ ከአህጉር ዘለል ባሊስቲክ ሚሳኤል ለማጽዳት የተሞከረው ሁሉ ከሽፏል። ትራምፕ ተመልሰው ዋይት ሐውስ ሲገቡ ብዙ ነገሮች ተገለባብጠዋል። ጭራሽ ኪምና መንግስታቸው እጅግ አስፈሪ ሚሳይሎችን እንደ ሳሙና በብዛት እያመረቱ ይገኛሉ። ጭራሽ ወዳጅ ለሆነችው ሩሲያም ደርሰው ወታደርም መድፍም ልከው ኩርስክን ከዩክሬን ተከላክለዋታል። ደቡብ ኮሪያም ነገሩ አላምር ብሏት በሴውል የሚገነቡ ሕንፃዎች ከኒውክሌር ጥቃት የሚከላከሉ ዋሻዎች እንዲኖራቸው እያደረገች ነው። ደቡብ ኮሪያ አሜሪካ ከኪም ሚሳኤሎች ላታስጥለኝ ትችላለች በሚል ስጋት የራሷን የመከላከያ ኃይልም እያደራጀች ነው። ጭራቁ እየተባለ የሚጠራ ሚሳኤል በማምረት ራስ ጤና ለማለትም ተገድዳለች። ኪም ጆንጉንም አላረፉላቸውም። አዲስ ሚሳኤል ባስወነጨፉ ቁጥር ያስፈራራሉ። አዲስ የጦር መርከብ ሰርተው ባስመረቁበት ጊዜም ቀጠናው የሰሜን ኮሪያ መሳሪያዎች ጥራትና ብቃት ካልገባው ደግሞ ያስብ ማለታቸው ሊዘነጋ አይችልም። ትራምፕና ኪም የሚሉት ሁለት ስሞች በአንድ ዜና ሲጣመሩ ታዲያ አንድ ፈጽሞ ጀርባ ሊሰጠው የማይችል አስደናቂ ታሪክ አለ። አሜሪካን ልዩ ኮማንዶ ያስላካት ታሪክ፣ ትራምፕ የሰሜን ኮሪያን ድንበር እንዲጥሱ ያስጎመጀ ክስተት፣ ወሳኝ መረጃ ለማግኘት ወሳኝ ወታደራዊ ንቅናቄ ማድረግ ግድ የሆነበት አጋጣሚ፣ ለማመን የሚከብድ ዕቅድ ግን ፍጻሜው በደም የተደመደመ ኦፕሬሽን ተሞክሮ እንዳልተሞከረ ዝም የተባለ ጉድ፣ ዛሬ ከፒያሳ ኔትወርክ ትሰማላችሁ። ፒያሳ ኔትወርክን ስትከታተሉ መሳጩን ታሪክ በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ታሪካችን አለፍን። ሲልቲም ይሉታል። ጉዳይ ገዳይ የኮማንዶ ክፍል ነው። ከክፍልም ክፍል አለውና ተጠሪነቱ ለዚህ ክፍል የሆነ ሬድ ስኳድሮን ተብሎ የሚጠራ ክፍል አለ። ይኸው ቡድን ቢንላደንን እስከ ወዲያኛው ሸኝቶ በመምጣቱ አሜሪካም ዓለምም ያውቀዋል። የቡድኑ ግዳጅ ግልጽ ነው፣ ውቅያኖስ ተሻግሮ የሰሜን ኮሪያን ምድር መርገጥ፣ ኮማንዶዎቹ በእጃቸው የያዙትን የስለላ መሣሪያ መትከል፣ ድምፅ ሳያሰሙ እንደገቡት እንኳን ድምፅ ትንፋሽ ሳያሰሙ ሹልክ ብሎ መውጣት። ነገሩ ባጭሩ ይህ ነው። ይህ የኮማንዶ ቡድኑ ተልኮ ቢሆንም የአሜሪካ ግብ ግን ከዚህም ፍቀቅ ይላል። ከሰሜን ኮሪያው ምርዕድ ከዚያ ከፕሬዚዳንት እስከ ምዕራብ በሚፈሩት ፕሬዚዳንት ኪም ጆንግ ኡን ዙሪያ መረጃ ትፈልጋለች። ዋሽንግተን ያቺ ሁሉንም ገመናዋን ክትት አድርጋ የተቀመጠች ሀገር እንኳን መረጃ ሐሜትም አታሾልክም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ከኪም ጋር በኒኩሌር ጉዳይ ሊያወሩ ቀጠሮ ይዘዋል። ከቀጠሮ በፊት መረጃ ያስፈልጋል። የሬድ ስኳድሮኖቹ ተልእኮም በፕሬዝዳንቱ መጽደቅ ነበረበት። ምክንያት ወታደሮቹ በድብቋ ሰሜን ኮሪያ የሚያዙ ቢሆን እንኳ የዋይት ሀውሱ አለቃ ማወቅ ይኖርባቸዋል። ኋላ ዜጎችን መልሽን ትርክ የሚተርፋቸው ለርሳቸው ነውና ትራምፕ አረንጓዴ መብራት ያበሩለት ኦፕሬሽን ዝግጅቱን ጀመረ። ኮማንዶዎቹ ለስድስት ወራት ያህል ከባድ ልምምድ አደረጉ። ይህ ሲሆን ጉዳዩ ከሚመለከታቸው ጥቂቶች በስተቀር ማንም የሰማ ወሬ የለም። ኮንግረስ የለ፣ የኮንግረሱ የደህንነት ኮሚቴ የለ፣ ማንም ጆሮ የሚገባ ነገር አላገኘም። ሁሉም ነገር መልክም መስመርም ይዞ የተባለችዋ ሰዓት መጣች። ስልጡኖቹ ጥቁሩን ልብሳቸውን ለብሰዋል። ጨለማን ወደ ብርሃን የሚቀይርላቸውን የጨለማ መነጽርም አይናቸው ላይ አኑረዋል። የቱንም ያህል ቢታጠቁም ታዲያ ተፈጥሮ ከወለደቻቸው ድቅድቅ ጨለማና አስፈሪ ውሃ ጋር ግን ተናንቀዋል። በዚህ ቅጽበት ነበር ፍጹም ያልተጠበቀው ክስተት የተፈጠረው። ጨዋታው በእሳትና ንዳድ ይሆናል የሚለው ንግግራቸው የዓለምን ጆሮ አስደንግጧል። ሰሜን ኮሪያን ማስፈራራት የትራምፕ ተግባር ከሆነ ቆየ። ኪም ጆንጉንም ፉከራቸውን ተያይዘውታል። ይህ መካረር የመጣው የፒዮንግያንግ የኒኩሌር ፕሮግራም እንደተቀለበ ፈረስ መገስገሱን ስለቀጠለ ነበር። አሜሪካ በወቅቱ በነበራት የደህንነት ግምገማ ሰሜን ኮሪያዊቱ ቢያንስ 50 የኒውክሌር ሚሳኤሎች ነበሯት። አህጉራትን የሚዘሉት ሚሳኤሎቿም የአሜሪካን ምዕራባዊ ዳርቻ መዳሰስ እንደሚችሉ የታመነበት ነበር። ደግሞም የኒውክሌርና የሚሳኤሉ ግንባታ ገና ብዙ እንደሚጓዝ ግልጽ ነበር። እናም እንተያያለን የሚለው ዛቻ ቀጠለ። በመሃሉ ግን ሁለቱ መሪዎች መለሳለስ ጀመሩ። ፉከራው ወደ ንግግር ተለወጠ። እንደውም መቀራረብ አመጣ። መሪዎቹ ተገናኙ። ይወደኛል ይወደኛልም ተባባሉ። የትራምፕ ነቃፊዎች ሁለት አንድ አይነት መሪዎች ተገናኝተው መከሩ እያሉም ተሳለቁ። አምባገነን መሪዎችን ያደንቃሉ፣ ያሞግሳሉ የሚባሉት ትራምፕ ቢጤያቸውን አገኙ ብለው ዴሞክራቶቹ አሾፉ። ለጊዜውም ቢሆን ሰሜን ኮሪያ ለስለስ ለማለት ሞከረች። እንዲያም ሆኖ ታዲያ ትራምፕ የኪምን ሐሳብ እስከ ወዲያኛው ማስቀየር አልቻሉም። ለዚህም ነበር ትራምፕ የሰውየውን ልብ ማግኘት ባይቻል እንኳ የሰውየውን ቃል መስማት አለብን ብለው የወሰኑት። አይገመቴው ኪም ጆንግ ኡን የሚያወሩትን ወሬ፣ የሚመክሩትን ምክር በድብቅ መስማት ለዋይት ሐውስ ተቀዳሚ ምርጫ ሆነ። የግንኙነት መረቦቻቸውን መጥለፍ የሚለው ሐሳብ ከምናብ ወደ ተግባር እንዲገባ ተወሰነ። ለአሜሪካ ወታደራዊ መሪዎች ይህንን ዘመቻ በሰሜን ኮሪያ ምድር እንዴት መፈጸም አለብን የሚለው ጥያቄ በእጃቸው ላይ እንዳለ እሙን ነበር። በፒዮንግያንግ የራሳቸውን ሰው ለማግኘት ያደረጉት የዘመናት ጥረት አልሰመረም። እናም ራሳቸው መግባት ነበረባቸው። ልዩ ኮማንዶ አስገብቶ ለስለላ ሥራ የሚያስፈልገውን የኤሌክትሮኒክ መሳሪያ ተክሎ መውጣትን ራሳቸው አሜሪካውያኑ ለመወጣት ተገደዱ። የአሜሪካ የኒውክሌር ሰርጓጅ መርከቦች ውስጥ ይገባሉ። ቀጥሎም የአሳ ነባሪ ቅርጽ ባላቸው አነስተኛ ጀልባዎች ውስጥ ይዘልቃሉ። ወደ ሰሜን ኮሪያ ውሃ ይጠጋሉ፣ የተባሉትን ያደርጋሉ። የካቲት 2019 እንደ አውሮፓውያን አቆጣጠር ላይ ትራምፕና ኪም በቪየትናም ከመገናኘታቸው በፊት ይህ መከወን ነበረበት። እናም ዘመቻው መፍጠን አለበት። ይሁንና በግዳጁ ዕለት አንድ ያልታሰበ ክስተት ተፈጸመ። ኮማንዶዎቹ ወደ ባህር ዳርቻው እየተጠጉ ባሉበት ውድቅት ሌሊት ፊታቸው ላይ መብራት ይበራ ጀመር። ያ ሰው የለውም ሰው ዝር አይልበትም የተባለው ዳርቻ በእርግጥም ሰው ነበረው፣ ሊያውም በጀልባ ላይ የነበሩ ሰዎች። የእጅ መብራቱም የሚመጣው ከዚያ ጀልባ ነበር። ኮማንዶዎቹ ተደናገጡ። መብራቱ እንደ ማስጠንቀቂያ የመጣባቸው ከድንበር ጠባቂዎች እንደሆነ ገመቱ። ከስምንት ሺህ በላይ መድፎችን ከታጠቀችው ሰሜን ኮሪያ ጋር ቀልድ የለም አሉ። እናም ተኩስ ከፈቱ። በጀልባው ላይ ያሉትንም ሰዎች አንድም ሳያስተርፉ ጨረሷቸው። ነገር ግን እነርሱ እንደገመቱት ሰዎቹ ወታደሮች አልነበሩም። እንጀራ ፈላጊ አሳ አጥማጆች ነበሩ። አሁን ኦፕሬሽኑ የሚቀጥልበት ዕድል የለም። ኮማንዶዎቹ ተጨማሪ አደጋ ላለመጋበዝ መመለስ ነበረባቸው። የታሰበውም ከሸፈ። ይህ ታሪክ ዴቭ ፊሊፕስ እና ማቲው ኮል በኒውዮርክ ታይምስ እስኪጽፉት ድረስ ማንም አልሰማውም። አሜሪካም ዝም ሰሜን ኮሪያም ዝም ሆነ ነገሩ። ታይምስም ይህንን መረጃ ይዞ የወጣው ነገርዬው ከተፈጸመ ከስድስት ዓመታት በኋላ ነበር። ትራምፕም ተጠይቀው የማውቀው ነገር የለም አሉ። ቢያንስ እንደ ሌላው ጊዜ ውሸት ነው፣ ኒውዮርክ ታይምስ እኮ የማይረባ ጋዜጣ ነው አላሉም። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።